አውሬ የት ነው ያለው? እያለ እንግዲህ እናውልንም እየተጣራ ይገኛል። ግን ደግሞ ተነስቶ ፍቅር አንቺ እዚህ ላይ እጅሽ ላይ ካለ እውነት እገልሻለሁ እህቴን አንቺ እንደዚህ አይነት ውስጥ መጥፎ ህይወት ውስጥ አንቺ አስገብተሻት ከሆነ እገልሻለሁ በማለት እንግዲህ እሱም እየጮኸና አንገቷን ይዞ እየተናገራት ይገኛል። አሁን ላይ ቤቱ ራሱ ታምሷል። ምክንያቱም አደይ ራሱ የለችም። ያው ለምለም መታ ነበር። ስለዚህ በመጀመሪያ የፈለገች ለምለም ነበር። ምኝታ ቤቷ ብትሄድም አደየለችም። ወደ ኩሽናም ብትገባ አደየለችም። ቆይ አደ የት ሄዳ ነው? ፍቅር የት ነው ያለችው? በማለት እንግዲህ ፍቅርንም ጠይቃት ነበር። ልጆቹ የት ነው የሚሄዱት? የት ነው ያለችው? በማለት እንግዲህ ስትጠይቃት፣ እኔ ምንም እማቀው ነገር የለም፣ ከኔ ላይ አጨቅጭቁኝ በማለት እንግዲህ ፍቅር ወደ ክላሷ ገብታለች። አሁን ላይ እንግዲህ ቤዛን ጠርጥረዋታል። እናንተ መቼ ነው የምታውቂው? በማለት እንግዲህ ባርኮቴ ከቤዛ ላይ አይኑን እንግዲህ ጣል አድርጓል። እንዴት አወቅሽ? እንዴት ሆነ? መቼ ነው ያወቅሽው? በማለት እንግዲህ ስለ ሁኔታውም ጠይቋት ነበር። ዛሬ ነው ያወቅሁት እንጂ እኔ ከዚያ በፊት ምንም የማውቀው ነገር የለም የታወቂዋለው፣ ጓደኝነቱ ለፍቅር ነው እንጂ በማለት እንግዲህ ይመልሳለች። ናውል ዛሬ ተደራድሯል። ስለዚህ ሁለታቸውንም አልብሷቸዋል። አደይም እንድትለብስ አድርጓል። እንዲሁም ደግሞ ሊዲያ እንድትለብስ አድርጓል። አሁን ይመጣል ተዘጋጁ በማለት እጅግ በጣም እነሱን ፈርተው ይገኛሉ። በመጀመሪያ ግን ፍቅረኝን አሰሙኝ፣ በማለት እንግዲህ ያው ትደውልለት ይሆናል ወይም ልታወረው ትችላለች። ካለዚያ ግን እንደዚያ ካላደረገ ከአረቡ ጋርም አሁንም እየተደራደረ ይገኛል። ግን ደግሞ ከዛ በፊት የናወልን ቤት የምታቂው አንቺ ነሽ፣ በማለት እንግዲህ ያው ፍቅርን እዘዋታል። ስለዚህ በእርግጠኝነት ቤቱ ተቃጠለበት ቤቱ እንደዚህ ሆነበት ብለሽ ስላወቅሽው አይደለ ወይ ወደዚህ ቤት እንዲኖር የጋበሽው ስለዚህ፣ አሁንም ቤቱን ታሳይኛለሽ። እሱ የሚኖርበት ቤት እንድትወስድኝ እፈልጋለሁ አሁኑኑ በማለት እንግዲህ ዲብ ፍቅርን እያፋጠጣት ይገኛል። እንዲሁም ደግሞ እነበቀለ አሁን ላይ ምንም ነገር አያገባንም የራሷ ጉዳይ ሊዲያን በማለት እንግዲህ ሀሳቡን ትተው አድርገውታል። ምክንያቱም ይቺ ልጅ የሆነ ነገር ብትሆን ራሱ ወደፊት እኛን ይጠይቁናል፣ እኛን ወንጀለኞች ነው የሚያደርጉን። ስለዚህ አርፈን ብንቀመጥ ይሻላል፣ እንዲሁም ደግሞ እዚሁ ብንጠፋ ይሻላል በማለት እንግዲህ በቀልና ንጉስ ያወሩ ነበር። ግን ደግሞ አሁን ላይ በእርግጠኝነት በድጋሚ ይፈልጓታል። እንዲሁም ደግሞ አብረው ከነባርኮት ጋር ተጋግዘው ከዲብ ጋር ተጋግዘው በእርግጠኝነት የናወሉን ቤትም ወደዚያ ሲሄድ ስላዩ አብረው ሰርተው እንግዲህ አደይም ስለጠፋች ለአደይም ብለው ከገቡበት ገብተው በእርግጠኝነት ሳይሸጡ ወይንም ደግሞ ምንም ነገር ጉዳት ሳይደርስባቸው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 በእርግጠኝነት ምናልባት ፖሊስም ሊደርስላቸው ይችላል። ልጁ ሊይዙትም ይችላሉ። አሊያም ደግሞ እነበቀለና እንዲሁም እነንጉስ ሊያስጥሉት ይችላሉ ብዬ ከዚህ ሁሉ እንግዲህ አንድ ላታቸው ይደርሱላቸዋል ብዬ አስባለሁ። በቀጣይ ፓርት በእርግጠኝነት ከዚያ ውስጥ ወጥተው ምንም ነገር ሳይደርስባቸው ካለባቸው ችግር ይወጣሉ ብዬ ተስፋ አደርጋለሁ። ዲብም እንደዚህ እጅግ በጣም እየተሰቃየ ይገኛል። አሁን ላይ ደግሞ እጅግ በጣም የሚወዳት የሚያፈቅራት ጓደኛው ወይንም ደግሞ የምታጽናነው አደይ አሁንም ከቤት ውስጥ የለችም። ስለዚህ እጅግ በጣም የባሰ ይጎዳል። ስለዚህ ያው በአስቸኳይ ይገኛሉ ብዬ ተስፋ አደርጋለሁ። ውድ ቤተሰቦች የዛሬው ቪዲዮ ይህንን ይመስላል። ያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።